ስትናገር ለምን ተናገረች፣ ዝሜ ካለች ለምን አትናገርም ይላሉ። እሷ ምን ታርክ? አንድ ስሙኝማ፣ ስሙኝ፣ አውቃለሁ። እነሱ ናቸው ልትናገር የገፋፋት አውቃለሁ። ሜሽን እያደረጉ ማለት ነው። እኔ እኮ ኮሜንት አነባለሁ። እያንዳንዱ ሰው እሺ፣ በቦስተ ቁጥር ኮሜንት ነው አውጥቶ ኮሜንቱን ትክታኪ እየሰሩ ነበረ፣ ገባሽ? አውጥቶ ትክታኪ ደግሞ ያለፈውን ነው። የሚገርመኝ ነገር የሁለት ሺህ አስራ ሰባቱን አምተው ነው የሚለጥፉት እኮ። ኧረ መቼ ነው ግን የምትቀየሩት? እስቲ ቢያንስ ማለት ነው፣ የዛን ሰዓት ማነው በነ ዳኒ የተሰራውን በሱ አይታችሁ ሲተማሩ። እስቲ ጠዋትም ተናግሬያለሁ፣ እውነታው ይኸውላችሁ። ጠዋት እኔ ጋ ማዛቤት የነበራችሁ ሰዎች ካላችሁ እኔ ተናግሬያለሁ፣ እውነታው ዛሬ ይመጣል። ሀይሚ አዲስ አበባ ሄዳለሽ ብዬ ተናግሬያለሁ። እኔ አልዋሽም። ግን ማለት ነው ከዛሬ ጀምርሽ አንድ ሰው ሀይሚን የምትነኪ ሰው ካለሽ ነግር ያቸዋለሁ ሞቅ ስሚኝ። ደግሞ ድራማ ነው ይሄ ነገር፣ በጣም ድራማ ሺ። ባለፈው እኮ እሱ የጠየቃት ቀን እኮ ቡታጀራ ነበሩ ውዴ። የዛን ቀን ደግሞ እሷ የደበከኝ ነገር አለ ያለችው ቀን ራሱ፣ የዛን ሰዓት ራሱ ነገሩ ቀይረውት መጥተው ነው ሪል አድርገው ገቡበት ያኔ። ያው እሷ ሁለት መቶ ሀምሳ ሶስት ሶስት መቶ ሺ ሊገባ ፈልገው ነው ወደ ስራ ቀጠሉት እንጂ እኮ ውሸት መሆኑን እኮ ያስታውቃል። ግን እንደዚህ አንዳንድ ድንጋዮች መቼም አይገባችሁም እኮ መቼም፣ የምር እኔ ከላያሪ ማለት ነው። ግን እናት ውሸት ይሁን እውነት ይሁን እኛ አይመለከተንም። ለምን ብትይኝ አሁን እዚህ ጋር ልንገርሽ፣ እኔ እውነት ለመናገር ልንገራችሁ፣ እሷ ጥሩ በሰረችበት እና ደግ በሰረችበት ሁሌ ትሰደባለች። እና የእሷን ይሄ ሁን አሁን ለምሳሌ አሁን የሚደሰው ማለት ነው እውነት ብናገርም ውሸት ነው ልንል፣ ውሸት ብናገርም ውሸት ነው ልንል። ምክንያቱም የሚሰሩት ስራ እንደዛ ስለሆነ ማለት ነው። ይሄ ነገር አሁን እኔ እያለችን አላቅም አላቅ። እኔ ልታርድ አልችልም። ግን ልጅቷ ለምን ትሰደባለች ነው? ከሄደው ወንድ እኮ ነው የሄደው። ሌላ ምንድን ነው ይሄድ የራሱ አይዲ የሚሰጧት አይዲያ ለሷ የምትሰደብ ዝቅ የምትልበት ነው። እሺ የምር ግን በጣም ትገርማላችሁ። ሴት ልጅን ዝቅ አድርጋችሁ ወንድ ልጅ ከፍ አድርጋችሁ የምትቆጡ ሰዎች ባለጌ ከሴት አልተወለዳችሁ አልተፈጠራችሁ ማለት ነው። የምር ወንድ ልጅ ከፍ አድርጋችሁ ሴት ልጅን ዝቅ አድርጋችሁ የምትወስቱት ሰዎች ማለት ነው። እኔ በስቻቸው አላቅም ግን ዝም ብዬ ነው የምወዳቸው። ወላይ ሁለቱንም ነው የምወደው። ግን ሴት ልጅ እንዲህ ዝቅ ሲያደርጉ አይመቸኝም፣ በፍጹም አይመቸኝም። በተለይ እንዴት ነው የሚያቋሿትችን? ልጅ በአላ ምን ታደርጋችሁ ግን

ድራማም ልበለው ምን ልበለው? በምን በቃ ለባለፈው እንደዛ ሆኖ ስለመጡ አላመንኳቸው ማለት ነው። አሁን ላይ በቃ ይሄ ልንገርሽ፣ እየገባች ያለችው ልጅቷ ናት። በጣም እየተጎደች ነው ልጅቷ ልንገርሽ ሊንገርሽ እኔ ቆንጆ ስሚኝማ። እሷ ኮ ብላለች በመጀመሪያ ጊዜ መጀመሪያ ቀን ጥፋቷ ምንድን ያደረገችው በውስጥ ለመጨረስ ያለውን ነገር እሱ የራሱን ስራ ከሚያቋርጥ ብላ አዝና ትታህ ከነገር ነው ሸሸች ብላለች። ይሄ ነገር እንደሚከተላት ራሷ እዚህ ከቆየ ብዙ ነገር ይፈጠራል፣ ይሄን ነገር ግን ማቋቋም አልችልም፣ ግን ስለዚህ መሄድ አለብኝ። ከትንሽ ቀን በኋላ ማጣሉ ብላለች። ግን ነገሩ እሷ እንዳለች ሰው እንዳላለች ሆነ እሱ ታመማ

ከዛ እንዲ ይሄ ነገር እውነት ነው እንዲያልኩና ብቻ ሲና ያለንኛ ምናየው ነገር ነው ማለት ነው። አንቺ ምናልባት ቅርብ ጊዜም ተከታተለሻት ከሆነ ወይ ከመጀመሪያ ምትከታተላ ላ መከታተላት ከነ አብርሽ ከነ አብርሽ ማለት ነው ውዴ፣ እንደዛ ከሆነ ማለት ነው እሷ አንድ ቀን እንደሌሎቹ ማለት ነው እሺ ግልጽ ማርያምን አትልም። በምኑ በፕራንክ ማለት ነው። የምትፈልግበት ቦታ ትሄዳለች። ግን ታሳዘን። ግን እንደዛ ሰው አይወጣልኝም እኮ እያለች ነው። ሰው አይወጣልኝም እያለች ብዙ ጊዜ እያለች ነው። ይሄን ነገር ታወቃችሁ። ብዙ ጊዜ ግን ችግር የለውም እኮ አትወርቅ ግን ሰሜን ውዴ፣ እንደዚህ እንደዚህ ቢሆን የምትወድቀው ልጅ እቺ ነበረች። የምር ሀይሚ ነበረች። እንዴት እንደሚያጓሿት እንዴት እንደሚያደርጓት የቀረበችው ሰውን ሁሉ እያሳዘኗት። ለማንኛውም ተረጋ፣ ሀይሚዬ ተረጋጊ ውዴ። እነሱ እንደዛ አደረጉ ማለት አንቺ ማለት አይደለም። ሰራተኛ እውነት ለመናገር እሱን ብላለች። እሱን እንደምትናገሩትም እኔም እንደዛን እሱም እንደማወራ ይሄ ነገር እውነት ኖ ብሎ ከሆነ በልጁ ደም አለ ማኑ የምታመነው ማኑ የምታመነው በዚህ ጊዜ ላይ በየሱስ ጥሩ ሰሚ ሳምሪ እውነት ነው ካለ የምርኒ በጣም አረለም እሱን እኔ እንጃ። ማንም ሰው አላምንም ከዚህ በኋላ ማለት ነው። እኔ ያሱን መቀጠል ማለት

ተናግራለች ዛሬ ራሱ እኮ ምንድን ነው ያለችው? የነገሩ ሰው ያገፋፋ ነገር ነው ያለችው ቴ በእናት በየስ አታዋርኝ እግዚአብሔርን በስስ አዩ ስሚ ውዴ፣ እሱን እኮ አሳልፋ ለመስጠት አይደለም ሚዲያ ላይ እንደዛ ያወራችሁ ግን ገፋፋችሁኝ አለች። ከላስ ውስጥ ላይ ጨርሼ የምንለያይን ከሆነ እንለያያለን ብዬ ነበረ በውስጤ አፍኜ የያዝኩት ግን ስትገፋፉኝ የሽንም ማደርጋችሁ የማይሆን ነገር እየሰጣችሁኝ ስለሆነ ዛሬ እውነታው ተናግር ያለው አለች። ከላስ መጣ ሁ ስለተናግ ሲናገርኩ ደግሞ እሱን ትዘቀዝቃላችሁ ምናምን እንደዚህ ታደርጋላችሁ፣ አለች እንጂ እሱን አልተሳደበችም። እንደዚህ ታደርጋላችሁ እሱን ትዘቀዝቃላችሁ እያለች አይዋ አይዋ ብላ እንጂ እሷ መቼም የእሱ ክፉ ነገር ይሄንንምቋሳልፋ ለመስጠት አስበው አይደለም። የምር ለማንኛውም እናንተ ምንም ነገር እንዳታረጉ ያ ማለት ነው። ኦኬ፣ ማሬ እኔ ልንገርሽ ማሬ። እኔም ማለት ልንገራችሁ አንድ ነገር ልንገራችሁ። ሰላም ኪያ፣ እንዴት ነሽ ማሬ? እና አንዳንድ ጊዜ የሚናቁ ሰዎች የሚናቁ ሰዎች ሆኖ ይገኛሉ። ግን አንዳንድ ሰዎች ሰሞኑ ድርቶ ይህንን አውጥተው እንድትናገር እያደረጉ ፎቶዋን እየዘቀዘቁ ማለት ነገር እያደረጉ እያስ ለቀሷት ይህ ሜንሽን አድርጎ እየሰደቧት አንተ ራስን ያስከብሪ ያሏት፣ ስለ ራስ ክብር ነው ወይ ያሏት ሜንሽን ተደርጎ ኢንስታግራም ላይ የሚፖስቱት ነገር ቲክቶክ ላይ የሚፖስቱት